ሰው ሆኖ ለመጾም በገዳም አደረ፣ ከዲያብሎስ ዘንድ ተፈተነ፣ የጨለማን መኳንንት በአምላክነቱ ኃይል ሻረ። ዓይናቸውም ተከፈተ አወቁትም። ዓይናችንን እግዚአብሔር አምላክ ይክፈትልን። በዚች ማለዳ ዛሬ ተሰብስበን እግዚአብሔር የፈቀደው የዛሬው ቃል ዓይናቸውም ተከፈተ አወቁትም፣ አምነን ከመጣን የተሰወረብን ነገር ሁሉ ዛሬ በእግዚአብሔር ፊት ይከፈታል። አምላካችን የተመሰገነ ይሁን፣ ደግማችሁ አመስግኑት። ሙሉን ታሪክ ስንመለከት ክርስቶስ በተነሳባቸው ሳምንታት ውስጥ የተደረገ ድርጊት ነው። አንዳንዶች አምነዋል፣ አንዳንዶች ልባቸው ከእምነት ዘጊቷል። ብቻ በኢየሩሳሌም ውዥምብር ነበረ። በዚያን ሳምንት እነ ቅዱስ ጴጥሮስም ከቅዱስ ዮሐንስ ጋር ሄደው መግደላዊት ማርያም በነገረቻቸው መሠረት መግነዙን ብቻ አግኝተው ትንሳኤውን አረጋግጠው ተመልሰዋል። ብዙ ሴቶችም ሄደው አይተዋል። ነገር ግን አንዳንዶች ተስፋ ሲያደርጉት የነበሩት ወይም በምድር ላይ ሳለ አብረውት የነበሩት አንዳንዶች ወደ ኋላቸው አፈግፍገዋል። በዚህ መሰረት በዛሬው ዕለት ቅድም በወንጌሉ እንደሰማችሁት ሁለቱ ደቀ መዛሙርት ወደ ኤማሁስ ስሳ ምዕራፍ ያህል ወደምትርቀው ከኢየሩሳሌም ጉዟቸውን አደረጉ። የሚነጋገሩበትም ርዕስ ነበራቸው። አንዳቸው ለአንዳቸው አይገርምህም ይባባላሉ። አንዳንዶች እኮ አይተነዋል ይላሉ፣ አንዳንዶች እኮ እንደዚህ ይላሉ እያሉ እርስ በእርሳቸው ሲነጋገሩ ድንገት ጌታችን መድኃኒታችን ኢየሱስ ክርስቶስ መንገደኛ መስሎ ዓይናቸው ተይዞ እንዳያውቁት አብሯቸው መጓዝ ጀመረ። እርሱም እንዲህ አላቸው። እየጠወለጋችሁ ስትሄዱ የምትነጋገሯቸው ምንድን ናቸው አለ አቶት አይደለም ያውቀዋል ቀለዮጳ የሚሉትም አንዱ በኢየሩሳሌም አንተ ብቻ እንግዳ ሆነ ትኖራለህን? በዚህ ሰሞን የተደረገውን አታውቅም? ያ በእግዚአብሔርና በሕዝቡ ፊት ሁሉ በስራና በቃል ብርቱ ነቢይ የነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆች ገደሉት መኳንንቶቻቸውም ለፍርድ አሳልፎ ሰቀሉት ባሉት ጊዜ የነገራቸው ቃል እንዲህ ነው። እናንተ ከማመን ልባችሁ የዘገየ እግዚአብሔር ይሰውረን። የሁላችሁ መጽሐፍ ቅዱስ የሚለው የሰው ልጅ ዋናው መዳኛው ሰው በአፉ መስክሮ በልቡ አምኖ ይድናል። ነቢያት የተናገሩትን ሁሉ ከማመን ልባቸው የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩም ይገባ ዘንድ ይገባው የለምን? በነቢያት የተጻፉትን የተነገሩትን አስቀድሞ ሁሉንም አንድ በአንድ አስረዳቸው። ከዚያ በኋላ ቀኑ መሽቶ ነበርና ከእኛ ጋር እደር አሉት፣ የግድ አሉት ይላል ከነሱ ጋር ለማደር ፈቀደ። ከኛም ጋር ይደር ጌታችን መላእክታችን ኢየሱስ ክርስቶስ። ወዲያው ምግብ ቀረበ። የመጀመሪያውን እንጀራ ቆርሶ ሲሰጣቸው ዓይናቸው ተከፈተ አወቁትም። አምላክ የተመሰገነ ይሁን። ዛሬ እኛም በዚህ ቅዱስ ወንጌል ካመን ይሄንን ትንሳኤውን ካምን የተሰወረው ወይም የጨለመው የተከደነው ነገራችን ሁሉ በእግዚአብሔር ፊት ይገለጣል ይገለጣል ደስ ይበላችሁ ይህ ወንጌል ዛሬ በቤተ መቅደስ ይሰበካል በዓለም ሁሉ ወንጌል ይሰበካል ለምን ጨለማው እንዲበራ የተከደነው እንዲገለጥ የተሰወረብን ሁሉ እንዲገለጥ እንዲታወቅ መጽሐፍ ቅዱስ እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ስድስት ላይ በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ አሁንም ይብራልን፣ ይብራልን፣ ይሄ ጨለማ ይንጋልን። በእውነቱ ዓለም ጨለማ ውስጥ ናት። ፍቅር ጠፍቷል፣ መከራ በዝቷል፣ መለያየት በዝቷል፣ መከፋበል በዝቷል። ይሄን ጨለማ እግዚአብሔር ያብራልን። የሁላችንም ጥፋት ነው፣ አንዱ በአንዱ ሊያሳብብ አይችልም። እግዚአብሔር ሆይ በጨለማ ብርሃን ይብራ ያልካንተንና ይህን ብርሃን ስጠን። ወንጌላችን የተከደነባቸው ግን ለሚጠፉ ነው ይላል። ከመጥፋት ይሰውራል። ነቀፌታ በስቷል፣ ቃላት መጣመም በስቷል። ወንጌሉ የተከደነባቸው ይላል ለሚጠፉ ነው። ምክንያት ደግሞ ሰጠን። ለእነርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሳብ አሳወረ ይላል። እግዚአብሔር ከእንደዚህ ሰውነ ልቦናቸውን ይክፈትላቸው ለሌሎቹም። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ሶስት የሁላችሁ በዚህ ዓለም የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። እግዚአብሔር ዛሬም ይግለጥልን፣ የልቦናችን ዓይኖች ይብሩልን። በዚህ ዓለም ውስጥ የሚያስከፋው ክፉ መንፈስ፣ የሐሜት መንፈስ፣ የምቀኝነት መንፈስ፣ የተንኮል መንፈስ ተስፋ አስቆርጦን ጨልሞብን በበሽታው ጭልም ልም ብሎብን ያለን ሰዎች ቤተ መቅደስ ስንመጣ የወንጌል ብርሃን ይሄንን ጨለማ ይገፍልናል። አይኖቻቸው ተከፈተ አወቁትም እንድናውቀው ያደርገናል። ይሄን ለሁላችን ይስጠን። ወገኖቼ፣ አንዳንድ ጊዜ ቸርነቱ ይሰወራል። ከምድራችን ኃጢአት ብዛት የተነሳ ቸርነት ይሰወራል። አይኔን ከእናንተ ሰውራለሁ ይላል እኮ፣ ኃጢአታችሁ በምድር ላይ ተትረፍርፏል፣ ሞልቷል አይኔንም ከእናንተ ሰውራለሁ ብትለምኑም ጆሮ አይሰማችሁም ይላል። ቸርነቱ ይሰወራል እኮ እግዚአብሔር። ጹሙ፣ ጸልዩ፣ ወደ ቤተ መቅደስ ገስግሱ፣ እግዚአብሔርንም አምልኩ የልቡናችን አይኖች እንዲበሩ። ነቢዩ ዳዊት በመዝሙር 119 ቁጥር 19 ላይ እንዲህ ብሏል፣ ትእዛዛትህን ከኔ አትሰውር እኔ በምድር እንግዳ ነኝና። መጻተኞች ናችሁ ነው የሚለው ባለቤቶች አይደለንም። በእንግድነት ዘመናችን ልንዋደድ ልንፋቀር ይገባል አይኖቻችን እንዲገለጡ ኢዮብን ግራ የገባው ይሄ ነበረ መሥዋዕት ያቀርባል ከልጆቹ ጋር ያመልካል እንዲሁም በሚኖርበት ሀገር ማስረጃ የነበረ እግዚአብሔርን የሚፈራ ቅዱስ እንደሆነ መጽሐፍ ቅዱስ በመጽሐፍ ኢዮብ ምዕራፍ አንድ ላይ እናየዋለን ነገር ግን የማይሆን ነገር ደረሰበት አንዳንድ ጊዜ የማንጠብቀው ነገር ይመጣል እንዴት አልፎ አለ ብለን ግራ ሲገባን ድረስ መከራዎች ይመጣሉ። በተለይ ኃይላችሁን ወደ እግዚአብሔር ስታስጠጉ፣ ወደ አምላክ ስታስጠጉ እንደ ዳዊት መከራዎች ይመጣሉ። ዳዊት እኮ አለ ኃይሌን በሙሉ ወደ እግዚአብሔር አስጠጋለሁ አለ። ኃይሉን የሚያስጠጋ ሰው በምድር ይፈጠናል፣ በምድር ይሰቃያል፣ አይሆንለትም። ለምን? እግዚአብሔር የራሱ ሊያደርገው ሲወድ ክርስትና እምነት መጀመሪያ ላይ ነው የሚያባብለው። አባብላታለሁ ወደ ምድረ በዳም ወስዳታለሁ አለ መጽሐፍ መጀመሪያ ክርስትና እምነት ስኬት በስኬት ሲመስለን፣ እንዲህ ዓይነት ሃይማኖት አይቼም አላውቅ እስክንል ድረስ ምስክርነታችን እልል እስክንል ድረስ እናቀርባለን። አንድ መከራ ሲመጣ ግን ተስፋ እንቆርጣለን። አያችሁ፣ ክርስትና እምነት ማለት መከራውን ቢኖር የምንሻገረው እንጂ የሚያሰጥመን ክርስትና እምነት የለም፤ እንሻገራለን። ለዚህ ነበር እዮብ ጓደኞቹ ሁሉ እየመጡ ሶስቱም የሚያማክሩት ነገር ሁሉ ተስፋ የሚያስቆርጥ እንደ አንድ የብቻ እኮ ተስፋ ቁረጥ እንጂ አማካሪው ማለት ነው። አይ እንደው እግዚአብሔር እኮ አልሰማህም። አይ እግዚአብሔር ምን ብትበድለው ነው ምን ብትበድዩ ነው? አቤት አቤት አቤት፣ አማካሪው ራሱ አስጨናቂው የሰው ምክር ነው። ተውኝ ያለበት ጊዜ ያለዩ ቃሉን በልብ የሰውን ያለው ተውኝ። እግዚአብሔርን ያውቀዋላ ሚስቱ እንኳን ስትክድ አልካደማ አንቺ ሰነፍ ነው ያላት። እግዚአብሔር ተሰወረበት። ደግ የነበረው ጻድቅ የነበረው የሁሉ ማት የሁሉ መከራ ስጋው እስኪፈተን ድረስ ሲደርስበት፣ እግዚአብሔር ተሰወረበት። የት ነው ያለው ቢለው ድምጹ ጠፋ። እግዚአብሔር አሁን አለ ነው የምትሉኝ ይላል አንድ ቦታ ላይ። ሰዎች ተሳካልን ብለው ልን ሲሉ አያለው፣ ሰዎች ሆነልን ሲሉ አያለው። እግዚአብሔር አለ ነው የምትሉኝ አለ። በተለይ በመጽሐፈ ኢዮብ ምዕራፍ 23 ላይ ስትመለከቱ እንዲህ ይላል እኔ እንደው እግዚአብሔርን ባገኘው ምን አደረኩለው ነበረ። እንዲህ ብለን እናውቃለን። ምን አድርጌ ነው እግዚአብሔር፣ ምነው ተውከኝ፣ እግዚአብሔር ምነው ሀገሬን ተውካት፣ ምነው ህዝቤን ተውክ ብለናል። ትቶ አይደለም። እግዚአብሔር ታጋሽ ነው፣ ኃይለኛ ታጋሽ ነው ይለዋል ነብዩ ዳዊት። አፌን በማስረጃ እሞላው ነበር አለ። ማስረጃ ይዟል ኢዮብ። እግዚአብሔርን ሊከራከር ወደደ ኢዮብ ተሳካልን ነው የምትሉኝ፣ የት አለ እግዚአብሔር? ወደፊት እሄዳለሁ የለም፣ ወደ ኋላም አያለሁ አላስተውለውም። እዚህ ነው የሚሰራው ብለውኝ ወደሚሰራበት ወደ ግራያዋለሁ አልመለከተውም። አቤት እዮብ እኮ እንደው ሲያሳዝን፣ ተሰወረበት። በቀኝ የሚሰወራል አላየውም። ወዴት ልድረስ ነው ያለው እኮ እዮብ። በቃ ዙሪያውን ጠፋበት፣ ግን አንድ ነገር ተናገረ እዮብ ነገር ግን እግሬ በእርምጃው ይጣበቃል አለ። ከእሱ ግን ፈቀቅ አላልኩም። ፈተናውም ቢመጣ መከራውም ቢመጣ ችግሩም ቢመጣ፣ ምንም ይሁን ምንም እግሬ ከእርሱ ጋር ተጣብቋል፣ ከቃሉ ጋር ተጣብቋል፣ አልለየውም አለ። እግዚአብሔር የተመሰገነ ይሁን፣ ይሁላችሁ። እምነት ማለት እንደዚህ ነው። የሚሰወርብንን አምላክ የተሰወረ የሚመስለው እንድናየው እንደ ኢዮብ መጽናት ነው። ምናልባት አለ ከፈተነኝ በኋላ ያፉን ቃል በልቤ ሰውር ያለውና በእሳት እንደነጠረ ወርቅ እሆናለሁ አለ። እግዚአብሔር የተመሰገነ ይሁን። ከፋርኩና መስግኑ ይሄ ነው ወርቅ ማለት በእግዚአብሔር ፊት። እምነት ማለት ምናለን ሐዋርያው ሲነግረን እምነታችሁ እንደ ወርቅ በእሳት የተፈተነ ቢሆን እንኳን ይፈተናል። እምነት ዓይናችን ያየውም አንዳንዴ ይሰወራል። ወዴት ነው ያለው ብለን ወደኋላ ለማፈግፈግ እንፈልጋለን። እግዚአብሔር ግን በክብሩ በዙፋኑ አለ። መጽናት ብቻ ነው ለዚህ ነበር እኮ ቅድም በመግቢያው እንዳየነው እነዚህ ሁለት ሐዋርያት እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አላቸው። እነሱም ደግሞ አንተ ለኢየሩሳሌም እንግዳ ነው ወይ? በዚህ ሳምንት የተደረገውን በስራና በቃል ነቢይ የነበረው ጻድቅ የነበረው ቅዱስ የነበረው ኢየሱስን የካህናት አለቆችና መኳንንት ገደሉት። ወዲያው ምን አላቸው? እናንተ የማታስተውሉ ልባችሁ ከእምነት የዘገየ አስተምሯቸው በነቢያት ያለውን ነግሯቸው አስረድቷቸው። ዛሬም ተረርተን በልባችን አኑረን ከሆነ ወፎች ይለቅሙታል። ገና ከመቅደስ ስንወጣ ጠንቀቅ በሉ። ወፍ የተባለው ወፍ አይደለም፣ አጋንንታዊ ስራ፣ የአጋንንት መንፈስ። እግዚአብሔር ይጣልልን፣ ክፉ መንፈስ ያርቅልን። ከቤተ መቅደስ እስከ ቤታችን፣ ከቤታችን እስከ መቅደሱ አንድ አይነት ነው መሆን የሚገባል። ልባችን በቃሉ መያዝ ይገባዋል። ምንድን ነው ያሉት? እኛስ ተስፋ አድርገን ነው ነበረ አሁን እንግዲህ ተስፋ የላቸው ማለት ነው። ገደሉት። አንዳንዶች አይተነዋል ብለውናል እያሉ ነበረ ወደ ቤታቸው የሚመለሱት። ልባቸውን ተከታትሎ ከፈተ። የኛንም ልባቸው ይክፈትልን። ተስፋ አድርገነው ነበር ያሉትን ተስፋ ሰጥቷቸው፣ በቁራሽ እንጀራ በኤማሁስ ከእነርሱ ጋር ባደረበት ሰዓት ያችን ገና ሲቀምሱ ዓይኖቻቸው እንደተከፈተና እንዳወቁት ለኛም ማስተዋሉን በረከቱን ሁሉ እንዲሰጠን የአምላክ ቅዱስ ፈቃዱ ይሁንልን አሜን።